አመቴ፣ እንዴት ነሽ? ድምፅሽን ከፍ አድርጊና ችግርሽን ተናገሪ። የት አካባቢ ነው ተወልድሽ ያደግሽው? ሳውዲ ከመጣሽ ስንት ጊዜሽ ነው? ምንሽን ነው የሚያመሽ? ሆዴ ነው የሚያመኝ ነው የታከምሽው ስንት ብር ነው? በብድር የታከምሽው በስንት ብር? አሁን ሰዎች እንዲረዱሽ የምትፈልገው ምንድን ነው?

እንግዲህ እህታችን እንደምሰሟት የሺ ወርቅ ትባላለች። ተወልዳ ያደገችው ራያ ቆቦ ነው። ሳውዲ ከመጣች አመት ከአምስት ወሯ ነው። መጀመሪያ ላይ ሆዴን ያመኝ ነበረ። ከዛ ሂጄ ቼክ ሳረግ የማህፀን ኪስ አለብሽ ተባልኩኝ። በሰርጀሪም በሰው ብር ተበዳድሬ ታከምኩኝ። ታክሜ ድኜ ስራ ገብቼ የሰውንም ብድር ከፍዬ የምሰራ መስሎኝ ነበር። ነገር ግን ከታመምኩ በኋላ ምንድን ነው ከታከምኩ በኋላም ሊሻለኝ አልቻለም። ተሽሎኝ ስራ ገብቼ ብድሬን መክፈል አልቻልኩም። ስለዚህ እባካችሁ ተባበሩኝ። ከቻላችሁ ብድሬን ክፈሉልኝ፣ ካልሆነ ግን ትኬትም ቢሆን ቆርጣችሁ ወደ ሀገሬ ላኩኝ እያለች ነው ያለችው። እኔም በአጋጣሚ ነው ያገኘኋት ወላሂ። ስለዚህ እቺ እህታችን ተረድታ ወደ ሀገሯ የምትገባበት መንገድ እንዲመቻችላት ቪዲዮውን ሼር አድርጋችሁ ለሚረዱ ሰዎች አድርሱላት። በሰው ሀገር ላይ ታመን ከመውደቅ ሁላችንም ፈጣሪ ይጠብቀን። ብዙ ጊዜ እናማረራለን፣ ብዙ ብዙ ችግሮችን እያነሳን፣ ጤና ግን ከምንም በላይ ይቀድማልና ታሞ ከመውደቅ ጤና ከማጣት ሁላችንም እሱ ይጠብቀን። ስለዚህ ቪዲዮዋን ሸር እያደረጋችሁ ከሰዎች ጋር ድርሱላት በመጨረሻ የምትዋለሽ የሺ ወርቅ በቃ ለሀገሬ አብቁኝ እዚህ ድኝ መስራት አልቻልኩም በሽታው ሊለቀኝ አልቻል ወላሂ ነው ምላችሁ ዝም ብላ ነው የምታለቅሰው ስለዚህ ሼር አድርጉላት አይደለም ለታመመ ዝም ብለው እኮ ሰው ተዋቶ ምናምን ሰው ሲረዳ እያየን ነው አይደለም ስለዚህ ይቺ ልጅ ታማ ወድቃ ያለች ሙሉ ማስረጃ ያላት እህታችን ናት። ሼር አድርጉና ቪዲዮ እንዲደርስላት አድርጉ። እንግዲህ ፈጣሪ ይድላሽ፣ ሰዎች ጋር ደርሶ ቪዲዮሽ እንዲሰራጭ የምትዪው የለሽም። በመጨረሻ ሰላማችሁ ይብዛ።